ጤና ይስጥልኝ። ኢየሱስ ክርስቶስ በኢትዮጵያ በሚል ርዕስ በጂም ራንኪን ተጽፎ በይኩኖ አምላክ ታምሮ ወደ አማርኛ የተተረጎመውን መጽሐፍ ክፍል ሁለት ከዚህ ቀጥሎ አቀርብላችኋለሁ። ምዕራፍ ሁለት፣ የፍለጋው መጀመሪያ። ወደ ኋላ መለስ ብዬ ስመለከት ወደ ኦሃዮ መምጣቴ ትንሽ ግራ ገብቶኝ ነበር። አባቴ ከአየር ኃይል ጡረታ ከወጣ በኋላ ወደ ደቡብ ምዕራብ ኦሃዮ ነው መመለስ የፈለገው። የስድስት ዓመት ልጅ ሳለው የአባቴ ቤተሰቦች በኦሃዮ ገጠራማ ስፍራዎች ዓመታዊ የቤተዘመድ መሰባሰቢያ ፕሮግራም ማዘጋጀት ጀመሩ። ይህ ቦታ ለእኔ እጅግ እንግዳ ነበር። የተፈጥሮ መልክዓ ምድሩ ሆነ ሰዎቹ እንደኔ ላለው የፍሎሪዳ ተወላጅ ግራ የሚያጋቡ ናቸው። በወቅቱ የአባቴ እናት የምታደርጋቸው ነገሮች አሁንም ትዝ ይሉኛል። በ19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን የኖረችውና እድሜዋ ሰማንያዎቹን የዘለቀው አያቴ ሲበዛ ደግና ለዓላማዋ ጽኑ ሴት ነበረች። አንድ ቀን ከእርሷ ዘንድ ሳለው አጎቴ በቅርብ ካለ ኩሬ ውስጥ የውሃ ኤሊ አድኗ መጣ። አያቴም ኤሊውን ጠረጴዛ ላይ አጋድማ በትልቅ ቢላዋ አንድ ጊዜ አንገቱን ሰየፈች። እንዲያ ከደረገች በኋላ አባቴንና አጎቴን ግፈፉትና ኩሽና አምጡልኝ ማለቷን መቼም ማረሰው። ከዚያ ለት ጀምሮ አያቴን በደንብ የማወቅ ጉጉት አደረገ። ይህች ሴት በሕይወት ተፈትና ያለፈች ይህንን የሕይወት ተሞክሮዋንም ለምትወዳቸው ለማካፈል ዝግጁ ነበረች። ካጫወተችኝ ታሪኮች ሁሉ እጅግ መሰጠኝ የምድር ውስጥ ባቡር እንዲጀመር ካነሳሱት ውስጥ አንዱ በሆነው ቶማስ ጆናርተር መኖሪያ ቤት ውስጥ ስላገኘችው የእንጨት ሳጥን የነገረችኝ። በዚያ ሳጥን ውስጥ ከደቡብ ክፍለ ግዛቶች የኦሃዮን ወንዝ እያቋረጡ ለመጡ አፍሪካ አሜሪካውያን ከባርነት ነጻ ለመውጣታቸው ማረጋገጫነት የተሰጣቸው ሰነዶች ይገኙበት ነበር። አለመታደል ሆኖ ከአያቴ እልፈት በኋላ ሳጥኑን በውስጡ የነበሩት ሰነዶችን ቀፉ። አያቴን ከጎበኘን በኋላ ወደ ተራራው በመሄድ ድንኳን ደኩነን እሳት እያነደድን የረፍቱን ቀናት እናሳልፋል። እንደኔ ላለው ጀብደኛ ልጅ ይህንን መሰሉ ጉዞ እጅግ አስደሳች ነበር። ከታላላቆቼ ጋር አንድ ቦታ ላይ ቁጭ ብሎ መዋር ስለማይመቸኝ ትቻቸው ወደ ጫካው በመሄድ እስኪመሽ ድረስ ከዚያ ስጫወት ውላሉ ከዚያ ሲጨልም ተዘጋጅቶ የሚጠብቀኝን ጣፋጭ ራት ለመብላት እመለሳለሁ። ጫካ ውስጥ ስዘዋወርና ስጫወት ራሴን ታርዛን፣ ዳንኤል ቡን፣ ዲም ፎውለር እንዲሁም ሌሎች ጀብደኞችን አድርጌ ነበር የማስቡ። አንድ ከሰዓት በኋላ የዋርካ ዛፍ ተደግፌ ቁጭ ብዬ ሳለ መጫር ጀመርኩ። ትንሽ እንደ ቆፈርኩ በሥነ ሥርዓት የተቀበሩ ድንጋዮችን አገኘሁ። በዚህ ተገርሜ መቆፈሬን ቀጠልኩ። እጅግ በርካታ የጥንት ቀይ ህንዶችን አልባሳት አገኘ። ከአልባሳቶቹ በተጨማሪ መጥረቢያና የሸክላ ዕቃዎች አገኘ። ከዚያ በኋላ ነው እንግዲህ ለዘመናት የጠፋ የቀይ ህንዶችን መንደር እንዳገኙ ያወቁት። አሁንም ቢሆን ይህ በኦሃዮ ያለው ስፍራ ልጅ እያለው እንደነበረው ነው ያለው። እንግዲህ ተጓዥነቴና አሳሽነቴ የጀመረው ከህፃንነቴ ጀምሮ ሲሆን አድጌ እንደ መተዳደሪያ ከያስኩት በኋላም እጅግ ከታወቁና ከተደነቁ ተጓዣ አሳሾች ጋር ተገናኝቻለ። አብሬም ሰርቻል። ወሩ ሐምሌ፣ ዓመቱ ደግሞ 2009 ነበር። እኔና ቤተሰቤ ከኦሃዮ ወደ ምሥራቃዊ ቴኒሲ ለሽርሽር ሄድ። ወደ ቴኒሲ ስንጓዝ የመጀመሪያው መቆሚያችን ኬንታኪ ድንበር ላይ ካለው የእንግዶች ማረፊያ ላይ ነበር። ከዚያ በኋላ ስሞኪ ተራራ ስንደርስ በድጋሚ አንቁ ነው። በዶል ፓርተን የትውልድ ከተማ አቋርጠን በቁጥቋጦ የተሸፈነውን መንደር አቋርጠን ለሶስት ቀናት ከምናርድበት ጋትሊንበርግ ደረስ። ጋትሊንበርግ እንደ ወትሯ በጎብኚዎች ትጨናንቃለች። እኛም በኤጅ ሞተር ሆቴል አረፍን። በእግር ጉዞ ስለተዳከምኩኝ እንቅልፍ ሊወስደኝ አፍታማ ነው ሰደደኝ። ከሌሊቱ ዘጠኝ ሰዓት ላይ ድንገት ከእንቅልፊያን አጥቦ አስነሳኝ። ጭልጥ ካለው እንቅልፍ አስነሳኝ። በሰመመን ወደ እኔ ያንሾካሾከው የሙሴ ጽላትን ለመፈለግ እንድነሳ የሚያሳስብ ድምፅ ነበር። ስለ ሙሴ ጽላት ምንነት ባውቅም እርሱን የመፈለግ ፍላጎት ግን አድሮብኛ አያውቅም ነበር። ካየዋቸው ፊልሞች ሁሉ ፋይንደርስ ኦፍ ዘ ሎስት አርክ ወይም የጠፋው ታቦት ፈላጊዎች የሚል ትርጓሜ ያለው በጣም የምወደውን ከዚህ ፊልም የተነሳ ራሴን ኢንዲያና ጆንስ አድርጌ ነበር የምቆጥ ለምን የሐሳብ በዕድሜ እንደመጣ ባይገባኝም ያለ ምክንያት እንዳልሆነ ግን ተረድቻል። ጠዋት ከእንቅልፌ ተነስቼ ከልጆቼና ከባለቤቴ ጋር እየተዝናናው ሳለ ሞባይል ስልኬ ያቃጭላል። በማንሳትና ባለማንሳት መሃል ሰዋል ከቆየው በኋላ አነሳውት ደዋዩ ከቲቪ ላይት ፊልም አዘጋጆች መካከል አንዱ መሆኑን ነገር። እኔም ከጓደኞች አንዱ እያሸፈብኝ መስሎኝ ጆሮ ላይ ጠራቀምኩበት። ቆይቶ ደወለና እየቀለልኩኝ አይደለም ነበር የመጀመሪያ ንግግሩ። አሁን ረጋብዬ እያዳመጡት ሶስተኛውን የቲቪ ላይት ፊልም አክሊፕትን እየሰራ መሆኑንና እድል ሊሰጡኝ እንደፈለጉ ነገረኝ። በዚህኔን ዜና ላይ ግዙፍ ሸርጣን መመልከታቸውንና ቢቻል ሸርጣኑን ከተቻለ የሸርጣኑን ምስል የታተመበትን ትሸርት በፊልሙ ላይ ማካተት ነበር። እኛ ደግሞ ለቤተ ክርስቲያናችን ገቢ ማሰባሰቢያ የሆን ዘንድ የግዙፉ ሸርጣን ምስል የታተመበትን ትሸርት እየሸጥን ነበር። ትሸርቱን የፈለጉት ዋና ገጸባህሪ ቤላ ትምህርቷ ስጨርስ ከእናቷ ስጦታ እንዲሰጣት ነበር። ከፊልም ሰሪዎቹ ጋር ይህን ስምምነት ካደረግኩኝ በኋላ የሙሴ ጽላት ጉዳይ ተመልሶ ወደ አይምሮ መጣ። አስርቱ ትእዛዛት የሰፈሩበት ዳዊትና ሰለሞን ያከበሩትና የጠበቁትን ጽላት እኔ ምን ላደርገው ነው ስል ጠየቅኩ። ጋትሪንበርግ ቴንስ የሆኜ በሬደርስ ኦፍ ዘሎስት አርክ እና አስርቱ ትእዛዛት በሚሉ ፊልሞች ላይ ያስተዋልኳቸውን ነገሮች ደግሞ ማሰላሰል ጀመር። ለምን ነው እንዲህ ያለው ጽኑፍ ፍላጎት ያደረብኝ? ዝም ብሎ ስሜት ብቻ ነው ወይስ የእግዚአብሔር ትሪ ነው? የስዕል ቅቦችና መለከቶች ነገሮች በጣም ሳቢ መሆን ጀምረዋል። ከሰዓት በኋላ በፒጀንፖርድ በሚገኝ ጋለሪ ሥራዎቹን ከሚያስጎበኝ ሰዓሊ ዘንድ ለጉብኝት ይድል የሰሊው ስም ስፔንሰር ዊሊያም ሲሆን እጅግ ውብ የሆኑ የስዕል ሥራዎች አሉት። ከዊሊያም ጋር እያወራን ሳለ ረዳት መጣችና አንድ እጅግ የሚያስደስት ነገር ላሳየ የመጣውም እሱን ለማየት መስለ አለ። ግራ እየተጋባው ተከትልኳት እጅግ ከሚያስደንቅ ውብ ስዕል ፊት ወስዳ አስቆመኝ። ቃላት መተንፈስ ሳልችል በዝምታ ተውጭ ቆይ በስዕሉ ላይ ኢየሱስ ክርስቶስ ዘውድ ከደፋ የይሁዳ አንበሳ ጋር ይስተዋላል። ይህ የዛሬው ከጽላተ ሙሴ ጋር ተያይዞ ያደረብኝ ስሜትና አሁን የማይወሰ አንድ ላይ ሲደመሩ አንዳች ትርጓሜ ቢሰጡ ገጠመኝ ብቻ ነው ብዬ ለማለፍ ሞከርኩ። ነገር ግን ከሐሳቤ ላርፍ አልቻል። እዚያው ጋር ቆሜ ሰዓሊውና ረዳቱ የጽላተ ሙሴን ስዕል ሊያሳዩኝ ወደ ሌላ ክፍል ወስዱ። ከስዕል ጋር ጋለሪው ወጥቼ ጌጣጌጦች ወደሚሸጡባቸው ሱቆች አመራው። በዚህ ስፍራ እጅግ በርካታ አይነት ጌጣጌጦች ይገኛሉ። በድንገት ከአንዱ ሱቅ ደጃፍ ላይ ቆሜ የተደረደሩትን እየተመለከትኩ ሳለ የሱቁ ባለቤት መታ፣ ምናልባት እጅግ በጣም የምትፈልገው ነገር እዚህ ሱቅ ሳይኖር አይቀርም ስትለኝ ተከትያት ወደ ውስጥ ዘለው። ከጌጣጌጦች ሁሉ መርጣ የአንገት ጌጥ ውስጥ እያሳየችኝ የተናገረችው ነገር መላሰውነቴን ይነዝረኝ ጀመር። በኦሪት ዘልቁ ምዕራፍ 10 ላይ እግዚአብሔር ሙሴን ሁለት የብር መለከቶች አስጠጥፈ ላንተ አድርግ ማህበሩን ለመጥራት ከሰፈራቸውም ለማስጓስ ይሁን ሲል እንዳዘዘው አስተውላ ይህ የአንገት ጌጥ ሙሴ የሰራቸው መለከቶች አምሳያ መሆናቸውን ነገረች። በህይወት ዘመኔ አይቻት የማናውቃት ሴት ስለ ሙሴ የመለከት ስትነግረኝ በእርግጥ እነዚህ መለከቶች እኔንም እየጠሩኝ ይሆን ስላሰብኩ፣ የአንገት ጌጡን እየተመለከትኩላት እስኪ ሌሎች ሱቆች ውስጥ ያሉ ጌጣጌጦችን ልመልከት አልኳት። እሷ ግን ፈርጠም ብላ ይህ የአንገት ጌጥ ከእኔ ውጪ ለሌላ ሰው እንደማይገባ በመግለጽ አንገቴ ላይ አጠለቀችልኝ። ቃላት ስላጠረኝ አመስገኛት ብቻ ከሱቁ ወጥቶ የሙሴ መለከትን ምስል በአንገቴ ላይ አድርጌ ብዙ ሀሳቦች አእምሮዬን ያጣበቡት። ይህ ክስተት ግን የመጨረሻ አልነበረም። ከሁለት ሰዓታት በኋላ ምሽቱ ሲነግስ ጋትሊንበርግ በኤሌክትሪክ መብራት ስትንቆጠቆጥ ወደ ገበያ ወረድ። አየሩ አስደሳች ነበር። ሁለቱ ወንዶች ልጆቼ አስቲናና ስካይለር በራሳቸው መንገድ እየተጓዙ ናቸው። እኔና ሚስቴ ደግሞ በመደብሮቹ አቅጣጫ እየተጓዝ ነበር። በድንገት ስለጠፋው የሙሴ ጽላት መልእክት ያዘለው መዝሙር በአካባቢው አስተጋባ ጀመር። የድምፁን አቅጣጫ ተከትዬ ስዞር ከአነስተኛ የጎልፍ መጫወጫ ቤት ነበሩ መዝሙሩ የሚደመጠው። ከዚያም አንድ ሰው ትከሻ ይነካኝና፣ ጽላቱ እኔ ዘንድ የለም ግን ጎልፍ ልትጫወት ትወዳለ ሲል ጠየቀኝ። በጣም ተገርሜ ምን አልክ? አልኩት። መዝሙሩንና የሰውየው አስተያየት በድጋሚ አነዘሬ። ነገር ግን ይህ እግዚአብሔር ለአንድ ስራ እያዘጋጀኝ እንደሆነ ከሚያመለክቱ ክስተቶች አንደኛው ነበር። በፍጥነት ሚስቴ ሼሪን እጇን ይዤ ከስፍራው ርቀን አስደሳች ጊዜ እንድናሳለፍ ተጣደፍል። በግራ መጋባት ምን እንደሚያስቸኩለ የምትጠይቀኝም እንዳልሰማውኜ አረሳሰዋት። በማግስቱ ከስሞኪ ተራራ በመመለስ ጥናት ለመጀመር ተዘጋጀው። እግዚአብሔር ምን ሊነግረኝ እንደፈለገ ይህ ጥናት የት እንደሚያደርሰኝ ማሰላሰል ጀመርኩ። የማካሄደው ጥናት ቀላል ባይሆንም ከስካሁኖቹ የፍለጋ ጉዞዎቼ የተለየ እንደሆነ ግን እንጣታክል ጥርጣሬ አልነበረኝም። የህይወቴ አቅጣጫም የተቀየረው በስሞኪ ተራራዎች ላይ በነበረኝ የረፍት ጊዜ ነው። ክፍል ሁለት እዚህ ላይ በቃል በሚቀጥለው በክፍል ሶስት እንገናኛለን። እስከዚያው ድረስ ጤና ስጥልኝ። ቻው። ጤና ይስጥልኝ። ኢየሱስ ክርስቶስ በኢትዮጵያ በሚል ርዕስ በጂም ራንኪን ተጽፎ በይኩኖ አምላክ